ሰላም ጤና ይስጥልን፣ ክቡራን የዩትብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችን ቆዩ። የኢትዮጵያዊው ባለሀብት ለአሜሪካ ፍርድ ቤት ያቀረቡትን አምስት ነጥብ ሶስት ሚሊዮን ዶላር ፍርድ ቤት አፈጻጸም ተቀባይነት አገኘ። በኢትዮጵያ ኢንቨስትመንት በአስመጭነት የሚታወቁ ሰንሴት ኢምፖርተር ኩባንያ ወይም ደረጀ ሀብታሙ ክስ ተመስርቶበት ፍርድ ያረፈበት ኤስኤንኤስ ግሎባል ፋርማ ኮርፖሬሽን ሳምሶን መኮንን፣ የተፈረደበትን አምስት ነጥብ ሶስት ሚሊዮን ዶላር እንደ ፍርዱ አልፈጸመም በማለቱ የአሜሪካ ፍርድ ቤት አስገድዶ ክፍያውን እንዲያስፈጽም የቀረበለትን የፍርድ ሰነድ መቀበሉ ታወቀ። ሁለቱ ተቋማት የተካሰሱበትን የክስ ሰነድ መርምሮ በሰውና በሰነዶች ምስክርነት በማረጋገጥ፣ የፍርድ ውሳኔውን የሰጠው የአዲስ አበባ ንግድና ዘርፍ ማኅበራት ምክር ቤት የግልግል ተቋም ነው። የክሱ መነሻ ምክንያት የኢትዮጵያ መድኃኒት አቅራቢ ድርጅቶች የጓንት ግዥ ለመፈጸም አውጥቶ የነበረውን አገር አቀፍ ዓለም አቀፍ ጨረታ ነው። ኤጀንሲው ላወጣው ጨረታ ከተሳተፉ ሀገራት አፈና ዓለም አቀፍ ተጫራቾች ኤስኤንኤስ ግሎባል ፋርማ ኮርፖሬሽን ወይም ሳምሶን መኮንን ያሸነፈ ሲሆን የጨረታውን አጠቃላይ ሂደት ማለትም ከጨረታ ሰነድ ግዥ እስከ መጨረሻ የግዥ አፈጻጸም ሂደት ስራ የተከናወኑው የሰንሴት አስመጪ ኩባንያ ዋና ሥራ አስፈጻሚ በሆኑት በአቶ ደረጀ ሀብታሙ ዘለቀ አማካይነት መሆኑን ሰነዶቹ ያስረዳሉ። የኢትዮጵያ መድኃኒት አቅራቢ ኤጀንሲ በዜግነት አሜሪካዊ በሆኑት አቶ ሳምሶን መኮንን የተባሉ ግለሰብ ዋና ሥራ አስፈጻሚነት ለሚመሩት ግዥውን ለሚያቀርበው ኤስኤንኤስ ግሎባል ፋርማ ኮርፖሬሽን ክፍያ መፈጸሙን ሰነዶች ያስረዳሉ። ሰንሴት አስመጭ ኩባንያ ወይም አቶ ደረጀ ሀብታሙና ኤስኤንኤስ ግሎባል ፋርማ ኮርፖሬሽን ወይም አቶ ሳምሶን መኮንን በኤጀንስነትነትና በአቅራቢነት ሀገር አቀፍ ዓለም አቀፍ የግዢ ሕጎችን መሰረት ያደረገው ውል የፈጸሙ ሲሆን ግሎባል ፊርማ አቅራቢ ከሰንሴት ኢምፖርት ኩባንያ ጋር እኩል የትርፍ ክፍፍል ሀምሳ ሀምሳ ፐርሰንት ማድረግ የውሉ አካል ነበረ። የኢትዮጵያ መድኃኒት አቅራቢ ኤጀንሲ ለአቅራቢው ተቋም ክፍያ ሲፈጽም የአፈጻጽም ዋስትና በባንክ ያስያዘውን ሴንሴት ኢምፖርት መሆኑ አስር በመቶ አቅራቢው እንደሚከፍል በውል የተካተተ በመሆኑ ሴንሴት ኤክስፖርት ወይም አቶ ደረጀ ሀብታሙ 61994.6625 ብር ዋስትና መክፈላቸውን የውሳኔው ሰነድ ያሳያል። ግሎባል ፋርማ ኮርፖሬሽን ወይም አቶ ሳምሶን መኮንን ለኤጀንሲው ያቀረበው የተስማማውን ግዢ በወቅቱና በስምምነቱ መሠረት ሊፈጽም ባለመቻሉ በአቅራቢውና በኤጀንሲው መካከል ጥል መፈጠሩን ኤጀንሲቱ ተደጋጋሚ ማስጠንቀቂያ ከላከ በኋላ አቅራቢው እንደ ውል ሊፈጽም ባለመቻሉ ጉዳይ ወደ ግልግል ተቋም ማምራቱን የውሳኔው ሰነድ ያስረዳል። ሁለቱ ተዋዋይ ወገኖቹ እንደ ውላቸው ተስማምተው ካልፈጸሙና በመካከላቸው ጸብ ከተፈጠረ በአዲስ አበባ ንግድና ዘርፍ ማኅበራት ምክር ቤት የግልግል ተቋም ጉዳያቸው እንደሚታይ በተስማሙትና በፈጸሙት ውል መሠረት ጉዳዩ ወደ ግልግል ተቋም መወሰዱንም ሰነዶች ያብራራሉ። ግሎባል ፋርማ ኮርፖሬሽን ወይም አቶ ሳምሶን መኮንን በውላቸው መሰረት ግዴታውን ሊወጡ ባለመቻሉ በዝርዝር በማስፈር ሰንሴት ኢምፖርት ወይም አቶ ደረጀ ሀብታሙ በጠበቃቸው ፋይቢኤ የጥብቅ ድርጅት አማካኝነት ለግልግል ተቋም አቤቶታቸውን አቅርበዋል። አቤቶታው የቀረበለት የአዲስ አበባ ንግድ ዘርፍ ማኅበራት ምክር ቤት የግልግል ተቋም የግልግል ዳኞች በሙራድ አብዱ ቦይናስ ተሰፋ እና በአቶ አስቻለው አስፋው ጉዳዩን አንድ አመት ከስድስት ወር ከመረመሩ ካጠሩ በኋላ እንደ ኤሮፕያን አቆጣጠር ሰኔ ሁለት ሺህ ሀያ አራት ውሳኔ ሰጥተዋል። ውሳኔ ከመሰጠቱ በፊት አቤቱታው እንደ ቀረበለት የግልግል ተቋም ለመመለስ ሰጪ ግሎባል ፈርማን ኮርፖሬሽን ወይም አቶ ሳምሶን መኮንን አቤቱታውን በውል ላይ በተደረገው ስምምነት መሰረት ለአቶ ሳምሶን በኢሜይል እና ዲኤችኤል ፖስት አድራሻቸው በተደጋጋሚ ቢላክም ምላሽ ባለመስጠታቸው አቤቱታው የተሰማውና ውሳኔ የተሰጠው በሌሉበት መሆኑ ውሳኔው ያብራራል። የግልግል ተቋም ውሳኔውም ግሎባል ፋርማ ኮርፖሬሽን ወይም አቶ ሳምሶን ከሰንሴት ኢምፖርት ወይም አቶ ደረጀ ጋር የገቡትን ውል መፈጸም አለመቻላቸው አረጋግጦ አቅራቢያው ድርጅት አቅራቢው ድርጅት አንድ ነጥብ ዘጠኝ መቶ አርባ ነጥብ ስምንት መቶ ዘጠና አንድ ዶላር የትርፍ ክፍፍል ዘጠኝ በመቶ ወለድ ጋር ብሪጀንቱ አቶ ደረጀ ለማስፈጸሚያ ዋስትና የከፈሉትን የኮንትራት ውል ያፈረሰበትን አምስት መቶ ዘጠና አምስት ነጥብ ስምንት መቶ ዶላር ከዘጠኝ በመቶ ወለድ ጋር ክፍያ እንዲፈጽም ብሏል። በመሆኑም በርካታ አገሮች በፊርማቸው ባጸደቁት ዓለም አቀፍ የኒውዮርክ ኮንፈሬሽን ስምምነት መሰረት፣ ውሳኔው በአሜሪካ የካሊፎርኒያ ፌዴራል ፍርድ ቤት እንደውሉ መፈጸም ያልቻለው ግሎባል ፋርማ ኮርፖሬሽን ወይም አቶ ሳምሶን መኮንንን አስገድዶ እንዲያስፈጽም የውሳኔ ሰነድ ተልኳል። ፍርድ ቤቱም የቀረበለትን የውሳኔ ሰነድ መቀበሉና በሰንሴት ኢምፖርት ወይም አቶ ደረጀ የተጠየቀውን የትርፍ ክፍፍል በውሉ መሰረት አቅራቢው ሊፈጽም ባለመቻሉ ለኤጀንሲው የተከፈለው የአፈጻጸም ዋስትና ጨምሮ የግልግል ዳኝነት ክፍያ ከነወለዱ የቴምበር ክፍያ በድምሩ አምስት ነጥብ አምሳ ሶስት ሚሊዮን ዶላር ክፍያ እንዲያስፈጥም ተጠይቆ እየተጠበቀን ነው። ሰላም ጤና ይስጥልን። የዩቱብ ቤተሰቦቼ ቤተሰቦች እንዴት ናችሁ? አዲስ ጀማሪ ነኝና